ከሁሉ አስቀድሜ ታማኝ ግብር ከፋዮቻችንን እውቅና ለምንሰጥበትና ሽልማት ለምናበረክትበት ለዚህ ደማቅ መርሃ ግብር እንኳን አደረሳችሁ፣ እንኳን አደረሰን ማለት እወዳለሁ። ለከተማችሁ ብሎም ለሀገራችሁ ለውጥ ዋነኛ አጋር የሆናችሁ በየደረጃው ለምትገኙ ግብር ከፋዮቻችን ለታማኝነታችሁ ለግብር ከፋይነታችሁና ለከተማችሁ ልማት ላደረጋችሁ አስተዋጽኦ ከልቤ ማመስገን እወዳለሁ። የታማኝ ግብር ከፋዮች ቁጥር ከጊዜ ወደ ጊዜ በፍጥነት እየጨመረ ነው። በዚህም ምክንያት የምንሰበስበውም ገቢ ከፍተኛ እድገት እያሳየ ነው። ለአብነትም በ2010 ከነበረበት 33 ቢሊየን በ2017 ወደ 233 ቢሊዮን ብር ማደግ ችሏል። ለዚህ ስኬት የበኩላችሁን ድርሻ የተወጣችሁ ሁሉ፣ ከማንም በላይ ደግሞ ግብር ከፋዮቻችን ትልቅ ክብር ይገባችኋልና በድጋሚ ላመሰግናችሁ ወዳለሁ። የዚህ ገቢ እድገት የኢኮኖሚያችንን መነቃቃትና ለውጥ በግልጽ የሚያሳይ ነው። በከተማችን ጤናማ የገቢ አሰባሰብ እና የታክስ አስተዳደር ስርዓትን በተሻለ መልኩ በመተግበራችን የከፈላችሁትን ግብር መልሰን ለከተማችሁ መገንባትና መዘመን መዋላችንን ለማረጋገጥ አብረን እየቆጠርናቸው ያሉ የስኬት ሪቫኖች ማሳያዎች ናቸው። የከተማ አስተዳደራችሁ ታማኝነትን የሚጠብቀው ከእናንተ ብቻ አይደለም። የከፈላችሁትን ግብር በታማኝነት ስራ ላይ በማዋል እያስመዘገብነው ያለናቸው ተጨባጭ ለውጦችና ልማቶች የእናንተኑ ስራዎች ለማሳደግ ለማሳደግና ለማስፋት ብሎም የበለጠ ሀብት እንድትፈጥሩ እድሎችን በሰፊ የሚፈጥሩ መሆናቸው ህያው ማሳያዎች ናቸው። የህዝቡን ኢኮኖሚያዊና ማህበራዊ ተጠቃሚነት እያረጋገጡ ያሉና አዲስ አበባን እንደ ስሟ አበባ ያደረጉ የኮሪደር እና የወንዝ ልማት ዳርቻ ልማቶችን ጨምሮ የተሰሩ የልማት ስራዎች በጥቅሉ ከምንሰበስበው ገቢ ከመቶ ሰባ አንድ እጁን ለዘላቂ ልማትና ድህነትን ለመቀነስ ለሚውሉ መርሃ ግብሮች ማዋላችንን ያሳያሉ። በዚህም ስራችን በርካታ የስራ እድሎች ተፈጥረዋል ኢኮኖሚያችን ተነቃክቷል። የከተማችን መልክ እንዳዲስ ፈክቷል። ከተማችን ጸርታለች። ተቋሞቻችን ከምቹነት ባሻገር እየዘመኑ ነው። ዓለም አቀፍ መዳረሻ መሆናችንም ጨምሯል። ወሳኝ የሆኑ ምክክሮች የሚከናወኑባቸውን ዓለም አቀፍ መድረኮችን ማዘጋጀት እና እንዲሁም ደግሞ በዛው ልክ ክብራችንን ከፍ የሚያደርጉ ሁኔታዎች ከጊዜ ወደ ጊዜ እያደጉ መጥተዋል። ውድ ግብር ከፋዮቻችን ይህ ውጤት መልሶ የሚከፍላችሁ ቢዝነሳችሁን የሚያሳድግ ለእናንተው ጥቅም ግብአት የሚሆን መሆኑ ለሁላችንም ግልጽ ነው። ከዚህም ባሻገር ግብር የፍታዊነት ማስፈኛ መሳሪያ ነውና በየአመቱ ከ14 ቢሊየን ብር በላይ ድጎማ በማድረግ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ለመደገፍና ለመደጎም የምናደርገው ስራ ወደ አንድ ሚሊየን የሚጠጉ ተማሪዎችን በቀን ሁለቴ በመመገብ የተለያዩ ስራዎችን የምንሰራው ከእናንተው በምንሰበስበው የግብር ትሩፋት በመሆኑ ልትኮሩበት ደስ ልትሰኙበትም ይገባል። የከተማችሁ እድገት ደማቅ ቀንዲል የሆናችሁ ታማኝ ግብር ከፋዮቻችን፣ ለከተማዬ እድገት ግዴታዬን ልወጣ በሚል ሀገራዊ ወይም ወገናዊ ስሜት ግብርን በወቅቱ በመክፈል በከተማችሁ እድገትና ለውጥ እንዲሁም ለልጆቻችሁ እየሰራን ባለነው አጠቃላይ ምቹነት አይረሴ ደማቅ አሻራችሁን በማሳረፋችሁ ክብርና ምስጋና ይገባችኋል። እጅግ አድርገን እናመሰግናችኋለን። እኛም እናንተን የበለጠ ሀብታም ለማድረግ የጀመርነውን ስራ አጠናክረን እንደምንቀጥል በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ምክንያቱም ገቢ የሚያድገውና ሀገር የምትበለጽገው በርካታ ሀብታሞች ሲፈጠሩ ነው። ግብር መክፈል ስልጣኔ ነው፣ የዜግነት ግዴታም ነው፣ ፍትሐዊነትን ማስፈኛ መሳሪያ ነው፣ ከመንግስት ተገቢውን አገልግሎት ለማግኘት መብት መጠየቂያ ስልጣን ነው። እነዚህም መብቶቻችሁን በተሟላ ሁኔታ ለመጠየቅ እና ለማግኘት ግብራችሁን በወቅቱና በታማኝነት መክፈላችሁን አጠናክራችሁ እንድትቀጥሉ ጥሪ ማቅረብ እወዳለሁ። በሌላ በኩል ግብር ላለመክፈል የሚጥሩ የሚሰውሩና የሚያጭበረብሩ አካላትን በቁርጠኝነትና በተቀናጀ መንገድ በጋራ በመከታተል ልናጋልጣቸውና ሕጋዊነትን ልናረጋግጥ ይገባል የከተማ አስተዳደራችን ለህገወጥነት ቦታ የለውም። ስለሆነም ከግብር አሰባሰብ ስርዓታችን ጋር በተያያዘ በመንግስት ቤት ውስጥም ሆነ በውጪ ያሉ የግብር ሌቦችን በህግ ተጠያቂ የማድረግ ስራችን ውጤታማ ለማድረግ በጋራ እንደ አንድ ቤተሰብ መስራት ከሁላችንም የሚጠበቅ ኃላፊነት ነው። ከእናት መቀነት የሚሰርቁ አካላት በእናንተ ታማኝና መልካም ስም ስር ሊጠለሉ አይገቡምና የገቢዎች ቢሮ አመራሮች፣ ሰራተኞች የግብር ከፋዮችን አክብራችሁ በማገልገል ለፍታችሁ ደክማችሁ ለምትሰሩና ውጤት ስላስመዘገባችሁ ሁሉ ለእናንተም ክብር ምስጋና ማቅረብ እወዳለሁ። እናመሰግናለን። በሌላ በኩል ከግብር ሰዋሪዎች ጋር በመመሳጠር የሚሰሩና እንዲሁም ከብልሹ አሰራርና ከሌብነት ድርጊት ያልታቀቡ እንዲሁም ትጋት የሌላቸው ሰራተኞቻችንን ለማረምና ለማጋለጥ ኃላፊነታችሁን እንድትወጡ በድጋሚ በዚህ አጋጣሚም ላሳስብ እወዳለሁ። በመጨረሻም ይህንን እውቅናና ሽልማት የምንሰጣችሁ ክቡራን ታማኝ ግብር ከፋዮቻችን፣ በደስታችሁ ላይ ተጨማሪ ደስታን የሚሰጣችሁ ሌላ ውሳኔ መወሰናችንን ሳበስር በታላቅ ደስታ ነው። ይኸውም በዛሬው ዕለት በወርቅና በፕላቲኒየም ደረጃ ተሸላሚ የሆናችሁ በ2018 በጀት ዓመት የግብር አምባሳደሮቻችን እንደሆናችሁ እያበሰርኩ የግብር አምባሳደር ከመሆናችሁም ባሻገር ደግሞ ከተማዋን በምትሰጠው አገልግሎት በምታከናውናቸው በየትኛውም ኩነቶችና ሁነቶች ውስጥ የቪአይፒ ፕሮቶኮልና ቅድሚያ አገልግሎት የማግኘት መብት እንዲሰጣችሁ መወሰናችንን ሳበስር ታላቅ ደስታ ይሰማኛል። እንኳን ደስ ያላችሁ የብር ደረጃ ተሸላሚዎቻችን። ለሚቀጥለው በጀት ዓመት እናንተም የወርቅና የፕላቲኒየም ደረጃ ተሸላሚ እንደምትሆኑ ትልቅ ተስፋ አለንና ይህንን የቪአይፒ አገልግሎት የማግኘት ቅድሚያ አገልግሎት የማግኘት ተገቢውን ቅድሚያ ፕሮቶኮል የማግኘት መብታችሁን እንድትጎናጸፉ ለሚቀጥለው በጀት ዓመት በጋራ እነስራላለው። ሌሎች በታማኝነት ግብራችሁን በመክፈል እንደዚህ አይነት ሀገር ስታከብራችሁ፣ ከተማ ስታከብራችሁ፣ ከፍ ስታደርጋችሁ ታላቅ ትርጉም የሚሰጥ ጉዳይ ነውና ለልጆቻችሁም በሀገራችሁም የሚያኮራ ተግባርና ዝና የማይሞት ስም ታተርፋላችሁና በፍጥነት ይህንኑ ሂደትና መንገድ እንድትከተሉ በዚህ አጋጣሚ አደራ ማለት እወዳለሁ። እጅ ለእጅ ሳይዘን የከተማችንም ብልጽግና እናረጋግጥ። ግብር ለሀገር ክብር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።